ሰላም እንዴት ናችሁ? የቻናል ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ በሌላ ቪዲዮ ተመልሻለሁ። ዛሬ የጀላቸው የመጣው ቃል ምስረታ ነው። አማርኛ ፊደሎችን የፊደሎችን ስብስብ ቃላቶችን አጭር አጭር ቃላቶችን ሰርቼላችኋለሁ ማለት ነው። አንድ በአንድ ፊደሎችን በደንብ እያስረዳዋችሁ ድምፃቸው ምን አይነት ድምጽ እንደሚያወጣና እንዴት እንደምታነቡ አሳያችኋለሁ። ቪዲዮን ሳተቆራርጡ ጀምራችሁ ጨረሳችሁ እዩት ማለት ነው። እንደዛ ካረጋችሁ ማወቅ ትችላላችሁ። በተለይ ጀማሪ ፊደል መቁጠር ላይ ካላችሁ ቆጥራችሁ ከጨረሳችሁ በኋላ ፊደሉን እንደነዚህ አይነት ቃላቶችን ማንበብ ስላለባችሁ ከኔ ጋር አብራችሁ ትለማመዳላችሁ፣ ታነባላችሁ ማለት ነው። እንደነዚህ አይነት ቪዲዮዎችን እና አረፍተ ነገሮችን በተከታታይ ቀን እየለቀቁ ይገኛለሁ። እየገባችሁ ተማሩበት፣ እዚሁ ዩቱብ ላይ ማወቅ ትችላላችሁ ማለት ነው። ለበለጠ ከታች በማስቀምጠው ስደውላችሁ፣ አናግሮኝና በቅርቡ አማርኛ እንድታውቁ እኔ አግዛችኋለሁ። ቀጥታ ይዤው የመጣሁን አጫጭር ቃላቶች በሶስት በአራት የተመሰረቱ እነሱ እናነባለን። አብራችሁ ይቆዩ እሺ ተመልሻለሁ ወረታችሁ ወረታች አነብላችኋለሁ። መጀመሪያ ላይ ያለው በዚህ በአረንጓዴ የጻፉትን ወረታች እናነብና ቀጥለን በሰማያዊ የተጻፈውን እናነባለን ማለት ነው። እንግዲህ መጀመሪያ ላይ ያለው አ ይላን ይ ይላን ን አይን ይላን የመጀመሪያው ማለት ነው። አይን አይን የሚለው የአ የየ እና የነ ፊደል ነው። የአ እና የየ ፊደል እና የነ ፊደል ሶስቱ ፊደሎች አይን የሚል ቃል ይሰጡናል። አይን የሚል የአፊደል ይህ አራተኛው ነው እና ድምፁ አ ነው የሚለው፣ አ ነው የሚለው ማለት ነው። የአፊደል አራተኛው እና የመጀመሪያው ተመሳሳይ ድምፅ አይደለ ያለው አ ሚል ድምፅ ነው ያለው። ስለዚህ አ ይላል ማለት ነው። የፊደል ደግሞ ይ ስድስተኛው ነው፣ ይ ነው የሚለው። የነም ስድስተኛ ነው፣ ን ነው የሚለው። በአንድ ላይ አይን የሚል ትርጉም ያለው አይን የሚል ቃል ይሰጣል ማለት ነው። ቀጥሎ ደግሞ ምላሽ ይላል፣ ምላሽ ይላል። ምላሽ የሚለው ደግሞ አሁንም ሶስት ፊደል ነው። የማን የማን፣ የመ የለና የሰ ፊደል። እነዚህ ደግሞ የመ ስድስተኛው ድምፅ ነው ም የሚለው። የለ አራተኛ ነው፣ የሰ ስድስተኛ ነው። ምላስ የሚል ትርጉም ያለው ቃል ምላስ የሚል ቃል ሰጠን ማለት ነው። ኦኬ፣ እንቀጥል። ቀጥሎ ደግሞ አ ፍ ን ጫ ይላል አፍንጫ ይላል። ደግሞ አፍንጫ አፍንጫ የሚለው ደግሞ የአ የፈ የነ የጫ አራት ፊደል ነው። የማን ፊደል የማን ፊደል አልኳችሁ? የአ ፊደል የፈ ፊደል የእነ ፊደልና የጨ ፊደል በአንድ ላይ አፍንጫ የሚል ቃል ይሰጣል ማለት ነው። ይሄ እንግዲህ የአ መጀመሪያ ድምፅ ነው። የፈ ስድስተኛ ፍ የሚለው ነው። ከዛ የነ ደግሞ ን ነው። የጨ አራተኛው ጫ የሚለው ድምፅ ማለት ነው። በአንድ ላይ አፍንጫ ብላችሁ ስጽፉ እነዚህን ፊደሎች ተጠቅማችሁ አፍንጫ የሚለውን ቃል ስትጽፉ እነዚህን ፊደሎች ነው የምትጠቀሙት ማለት ነው። ኦኬ ቀጥሎ ደግሞ ጆሮ ይላን ማለት ነው። ሁለት ፊደል ነው። ጆሮ የሚል ቃል ይሰጣል። ጆሮ የሚል ጆሮ የሚለው የጀ መጨረሻው ጆ ነው። የረም መጨረሻው ሮ ነው። በአንድ ላይ ጆሮ የሚለውን ቃል ስቶስ ደግሞ የጀ ፊደልና የረ ፊደል የመጨረሻቹ በአንድ ላይ ሆነው ጆሮ የሚል ቃል ይሰጣሉ ማለት ነው። ኦኬ ቀጥሎ ደግሞ ቆዳ ይላል። ቆዳ ይላል። ቆዳ የሚለው ደግሞ የቀ ፊደል ቆ ነው፣ መጨረሻው ማለት ነው። የደ ደግሞ ዳ ነው፣ አራተኛው በአንድ ላይ ቆዳ የሚል ትርጉም ያለው ቃል አነበብን። ቆዳ የሚል ቆዳ የሚል ኦኬ። ከዛ በመጨረሻ ጸጉር ይላን ደግሞ ጸጉር ይላን ደግሞ ጸጉር ጸጉር የሚለው የጸ የገና የረ ሶስት ፊደል የጸ የገ የረ ፊደል ማለት ነው። የጸ መጀመሪያ ነው፣ የገ ጉ ሁለተኛ፣ የረ ስድስተኛው። በአንድ ላይ ጸጉር የሚል ትርጉም ያለው ቃል አነበብን ማለት ነው። ኦኬ፣ ይህን ይመስላል። አሁን ላንብብላቸው አብራቸው አንብቡ። አይን የመጀመሪያው ከዛ ምላስ፣ ከዛ አፍንጫ፣ ከዛ ጆሮ፣ ከዛ ቆዳ፣ ከዛ ጸጉር ይላል ማለት ነው። ይህን ይመስላሉ የመጀመሪያ ላይ ያነበብናቸው እንዲያደርጋቸው አሁን የጠራኋቸውን አይን፣ ምላስ፣ አፍንጫ፣ ጆሮ፣ ቆዳ ከዛ ጸጉር የሚሉ ቃላቶችን አየን ማለት ነው። ቀጥለን ደግሞ በጥቁር የጻፉትን አነብላቸዋለሁ። በጥቁር የጻፉት መጀመሪያ ላይ ያለው ማየት ይላል። ማየት ይላል። መጀመሪያ ላይ ያለው ማየት ማየት የሚለው ሶስት ፊደሎች ናቸው። የመ የየ እና የተ ፊደል የመ አራተኛ ነው የመጀመሪያ የተ ስድስተኛው ማለት ነው። በአንድ ላይ ማየት የሚለውን ቃል ይሰጠናል ማለት ነው። ኦኬ። ቀጥሎ ማ ሽተት ይሄስ ምን ይላል? ማሽተት ይላል ማለት ነው። ማሽተት ማሽተት ይላል የመ የሸ የተ መልሶ የተ የተ መጀመሪያው ት ስድስተኛ ሁለት። እዚህ ፊደል ስታገኙ ደግማችሁ ትጠሩታላችሁ ተት ማለት አለባችሁ ማሽተት የማራተኛ የሸ ስድስተኛ የተመጀመሪያ መልሶ የተ ስድስተኛ፣ በአንድ ላይ ማሽተት የሚል ትርጉም ያለው ቃል አነበብን ማለት ነው። ቀጥሎ ደግሞ ስሜት ስሜት ይላል። ስሜት ስሜት የሚለው ደግሞ የሰ የመፊደል የተፊደል በአንድ ላይ ስሜት የሚል ትርጉም ያለው ቃል አነበብን። ስሜት የሚል እንግዲህ የሰ የመና የተ ነው። የሰ ስድስተኛ የመ አምስተኛው ሰሪ የተ ደግሞ ስድስተኛው ማለት ነው። ት የሚለው በአንድ ላይ ስሜት ይላል ማለት ነው። ኦኬ ከዛ ክፍል ይላል። ክፍል ክፍል የሚለው ደግሞ የከ የፈ እና የለ ፊደል በአንድ ላይ ክፍል ይላል። የከ የፈ የለ። የከ ስድስተኛ ነው። የፈም ስድስተኛ የለም ስድስተኛ፣ ሳድስ ናቸው እነዚህ ስድስተኞች። ድምጽ ይሆናሉ። የከ የፈ የለ በአንድ ላይ ክፍል ይላል ማለት ነው። ኦኬ ከዛ ቀጥሎ ደግሞ ትክክል ይላል ደግሞ ትክክል ይላል። ይሄ ደግሞ ክክ ሁለት ጊዜ ተጠቀሙ አዚ አለ። እነዚህም ሁሉም አራት ፊደሮቹ ስድስተኛ ናቸው። ስድስተኛ ድምጽ የሚገኙት ማለት የተም የከ አዚ የከ የለ ስድስተኛ ላይ የሚገኙ ሳድስ ፊደሎች ናቸው ማለት ነው። በአንድ ላይ ትክክል ይላን። ከዛ በመጨረሻ እውነት ይላል። ይሄ ደግሞ እውነት ይላል። ይሄ ደግሞ እውነት እውነት የሚለው ደግሞ የአ የወ የነና የተ ነው። የአ እ ነው። የወ ው ነው ስድስተኛ ሆና ማለት ነው ነ መጀመሪያን የተ ስድስተኛ በአንድ ላይ እውነት የሚል ቃል ይሰጣል ማለት ነው። እውነት የሚል ቃል ይሰጣል። እንደዚህ ያደርጋችሁ ተለማመዱ። ቀላል ነው። ሁሌም እየገባችሁ ተለማመዱበት። አማርኛ ማወቅ ትችላላችሁ ማለት ነው። እኔን በደንብ ተከታትላችሁ አብራችሁ ከኔ ጋር ፈጠን ብየሳነብም ቀስ ብየሳነብም አብራችሁ ከኔ ጋር ተለማመዱ ማለት ነው። ከዚያ ታውቁታላችሁ። ብዙ ጊዜ በጠራችሁት ቁጥር እየለመዳችሁ እየለመዳችሁ ነው የምትሄዱት ማለት ነው። እሺ ማየት መጀመሪያው፣ ከዛ ማሽተት፣ ከዛ ስሜት ከዚያ ክፍል፣ ከዚያ ትክክል፣ ከዚያ እውነት የሚል አነበብ ነው ማለት ነው። በጥቁሩ አሁን ደግሞ አሁንም በአረንጓዴው እናነባለን። መጀመሪያ ላይ ያለው መሄድ ይላል። መሄድ ይላል። መሄድ መሄድ የሚለው የመ የሃና የደ ፊደል ነው። ሶስት ፊደል ነው አይደል? የመ መጀመሪያ፣ የሃ አምስተኛው፣ የደ ስድስተኛው ድምፅ። መሄድ ይላል ማለት ነው። ቀጥሎ ደግሞ መቀ መጥ ይላል መቀመጥ ይላል ደግሞ መቀመጥ የሚለው ደግሞ አራት ፊደል ነው። የመ የቀ የመና የጠ ሁለት መፊደል እዛ ቀና የጠ ፊደል ማለት ነው። የመ ሁለቶችም የመጀመሪያ ናቸው የቀ መጀመሪያ ነው የጠ ደግሞ ስድስተኛ መቀመጥ የሚል ትርጉም ያለው ቃል ይሰጠናል ማለት ነው። ቀጥሎ ደግሞ ማሰብ ይላል ደግሞ ማሰብ ማሰብ የሚለው የመ ማ ነው የሰ መጀመሪያ ነው የበብ ነው ስድስተኛ ሶስት ፊደሎች ናቸው። ማሰብ የሚል ትርጉም ያለው ቃል አነበበን። ቀጥሎ ደግሞ መስራት ይላል። መስራት መስራት መስራት የሚለው የመ የሰ የረ እና የተ ነው። አራት ፊደል መመጀመሪያ የሰ ስድስተኛ ነው። ጠመም ያላላት ረ ደግሞ ራ ናት አራተኛ። የተ ትናት ስድስተኛ። መስራት ይላል። ኦኬ ቀጥሎ ደግሞ መዝራት መዝራት ይላን። ደግሞ መዝራት መዝራት የሚለው የመ፣ የዘ፣ የረና የተ ፊደል ነው ማለት ነው። የመ መጀመሪያ ነው። የዘ ዝ ነው ስድስተኛ። ራ ነው አራተኛ። ት ስድስተኛ ማለት ነው። መዝራት ይላን ማለት ነው። መዝራት ኦኬ። ከዛ መጨረሻው ማቀድ ይላን። ማቀድ ይላን። ይሄ ደግሞ ማቀድ። ማቀድ የሚለው የመ፣ የቀና የደ ነው። የመ አራተኛ ነው። የቀ መጀመሪያ፣ የደ ስድስተኛ። ድምፃቸው እንደዚህ አብራርታችሁ ካወቃችሁ ማንበብ በጣም ቀላል ይሆንላችኋል። ይህን ይመስላል ማለት ነው። አሁን ላንበብላችሁ መሄድ፣ እሺ፣ ከዛ መቀመጥ፣ ከዛ ማሰብ፣ ከዛ መስራት፣ ከዛ መዝራት፣ ከዛ ማቀድ። ማቀድ ይላል ማለት ነው። ይህን ይመስላል ማለት ነው። አሁን ደግሞ በመጨረሻ በቀይ የጻፉትን እናነባለን ማለት ነው። በቀይ የጻፉትን እሺ መጀመሪያ ላይ ያለው መራመድ ይላል መራመድ ይላል። የመ ፊደል የረፊደል የመና የደ ፊደል ነው በአንድ ላይ መራመድ የሚል ትርጉም ያለው ቃል ይሰጠናል ማለት ነው። እንግዲህ መራመድ የሚለው የመ መጀመሪያ የረ አራተኛ ነው። ከዚያ የመ መጀመሪያ የደ ድ ስድስተኛ ይሆናል። መራመድ ይላል። ከዛ ቀጥሎ ያለው ደግሞ መተኛት መተኛት ይላል የመ ፊደል የተ ከዚያ የእኛ አራተኛ ነው። የተ ስድስተኛው በአንድ ላይ መተኛት የሚል ትርጉም ያለው ቃል ይሰጠናል። ቀጥሎ ደግሞ ማ ማንቀላፋት ይላል። ማንቀላፋት የሚለው ስንት ፊደል ነው? ስድስት ፊደል የመ አራተኛ፣ የነ ስድስተኛ፣ የቀ መጀመሪያ፣ የለ ደግሞ አራተኛው፣ የፈ አራተኛ፣ የተ ስድስተኛ ይሆናል። በአንድ ላይ ማንቀላፋት የሚል ትርጉም ያለው ቃል አነበብን ማለት ነው። ኦኬ ቀጥሎ ደግሞ መ ነ ገ ድ ይላን። መነገድ ይላን። ደግሞ መነገድ መነገድ የሚለው ደግሞ የመ የነ የገ ከዛ የደ ፊደል ስድስተኛው። መነገድ ይላን ማለት ነው። ኦኬ ቀጥሎ ደግሞ ማ ረ ጋ ገ ጥ ማረጋገጥ፣ ይላን። ደግሞ ማረጋገጥ የሚለው ደግሞ የመ የረ የገ መልሶ የገ ከዛ የጠ ፊደል ከዚህ ጋር የመ አራተኛ ነው የረ መጀመሪያ ነው የገ አራተኛው ከዛ የገ አሁን መልሶ የመጀመሪያ ይሆንና የጠ ስድስተኛ ይሆናል ማለት ነው። አምስቱ ፊደል በአንድ ላይ ማረጋገጥ የሚል ትርጉም ያለው ቃል ይሰጠናል ማለት ነው። ኦኬ ቀጥሎ ደግሞ መተግበር ይላል፣ መተግበር ይላል ደግሞ መተግበር መተግበር የሚለው ደግሞ የመ የተ የገ የበ የረ። ይህም አምስት ፊደል ነው መተግበር የሚል ቃል ይሰጠናል። የመነየተ መጀመሪያ ነው የጋራ ስድስተኛው የበመጀመሪያ የረ ስድስተኛው ማለት ነው። በአንድ ላይ መተግበር ይላል ማለት ነው። ኦኬ አሁን እናንዱ መራመድ ከዚያ መተኛት ከዚያ ማንቀላፋት ከዚያ መነገድ ከዚያ ማረጋገጥ ከዚያ መተግበር ይላል ማለት ነው። እንደዚህ ያደረጋችሁ ተለማመዱ። የዛሬ ቪዲዮ ይህን ይመስል ነበር። ከተመቻችሁ ላይክ ሸር አድርጉት ለጓደኞቻችሁ እንዲደርስ ደግሞ ሸር ስታረጉት እነሱ ገብተው ያዩታን ይማሩበታን። ያልተማሩት ነው አዲስ የሆናችሁ ሰብስክራይብ እያደረጋችሁ የቻናሉ ቤተሰብ ሁኑ። የዛሬ ቪዲዮ ይህን ይመስል ነበር። በሌላ ቪዲዮ እስከሚመጣ ሰላም ሁኑ። ቻው